ይሄ የአብሪ ዛፍ ዘዴ ይባላል። ዛፍ ነው አይደል? ይመስለው እንደዚህ ሲታይ፣ ለዛ ነው የአብሪ ዛፍ ዘዴ ይባላል። ያብሪ የተባለው እነኚህን ቁጥሮች በማብዛት ይሄ ራሱ ስለሚገኝ ነው። እነኚህን ቁጥሮች በማባዛት ይሄ ስለሚገኝ አብሪ ዛፍ ዛፍ ይመስላል ቅርጹ። ከዛ አብሪ የተባለው እነኚህ ደግሞ አካፋዮቹ ተባዝተው መልሰው ራሱ ቁጥሩን ይሰጣሉ። እና የተለያየ መንገድ ይጠቀማል። ከዛ ውስጥ ትክክለኛው የትኛው ነው የሚለውን ደግሞ እናያለን። ለምሳሌ ይሄ እንዴት ሆነ? መጀመሪያ አሁን ምንድነው የምናደርገው? በተለያየ መንገድ ነው የምንገልጸው። ሰባ ሁለት አሁን ሰባ ሁለት ማለት የሁለት ቁጥሮች ብዜት ነው የማ የሁለት ሲባዛ በሰላሳ ስድስት ሰባ ሁለት ይመጣል። ስለዚህ ይሄንን ቅድም እንዳሳየዋችሁ ሰባ ሁለትን ለሁለት ስናካፈል ሰላሳ ስድስት ይሆናል። ስለዚህ እዚህ ጋር ከደረሰ መልሶ ደግሞ ይቀጥላል ዛፉ ማለት ነው። ያያችሁ ይሄንንም ለሁለት ስናካፈል አስራ ስምንት አስራ ስምንት ለሁለት ዘጠኝ፣ ዘጠኝም በሶስት እንደዚህ እያለ ይቀጥላል። ይሄ ትክክለኛውና ስታንዳርድ የሚባለው ነው። ያ ማለት በብቸኛ ቁጥሮች ቅደም ተከተል ነው እየተነተነ ያመጣው። አያችሁ ይህንን ለሁለት አካፈለ። ምክንያቱም የብቸኛ ቁጥሮች ፕራይም ነምበር ሴት ማለት ሁለት፣ ሶስት፣ አምስት፣ ሰባት እያለ ስለሚቀጥል የጀመረው ከሁለት ነው። ከሁለት ላይ ቼክ ያደርጋል። ሁለት ላይ ሞክሮ ሁለት ላይ እስከተካፈለ ያካፍላል፣ ካልሆነ ወደ ሶስት ይዘላል ማለት ነው። እዚህ ጋር ግን ምን አደረገ? የሁለት ቁጥሮች እዚህ ጋር ደግሞ ምን አደረገ? የሁለት ቁጥሮች ዘይትን ይወሰደው ይሄ ማለት ለምሳሌ ይሄ ማለት ዘጠኝ ሲባዛ በስምንት ሰባ ሁለት ነው የሚሆነው አደለ ሰባ ሁለት ስለሚመጣ ይሄ ሰባ ሁለት ስለሚመጣ ከዛ በቃ ይሄንንም ለብቻ ዛፍ ሰራለት፣ ለዚህም ቅርንጫፍ ዛፍ ሰራላት። ይሄንን በ3 ሶስት አመጣው ይሄንን ደግሞ ገና በሁለት ነዳው ይህንም በሁለት ሲሄድ ሁለት አራት ይሆናል። ደግሞ አራት በሁለት ከእንደገና የለብቻ እዚህ ጋር ደግሞ እነኚ ሁለቱ ተባስተው ይሄ ማለት 3 ሲባዛ 3 ሲባዛ 24 72 ነው የሚመጣው። 72 ስለሚመጣ ስለዚህ ይሄንን በ3 ስናከፍለው 24። ከዛ 24 ከመጣ በኋላ 24 ደግሞ ከእንደገና በሁለቱ ጊዜ ይሄንን በ4 ካደረገው ምን ሆነ? በ4 ስናደርገው 6 ከእንደገና 4 መተንተን አለበት። ስድስትም በብቸኛ መተንተን አለበትና በዛ መንገድ ነው የሚሄደው። ይሄንንም መጀመሪያ ለአራት አካፈለው ከዛ 18 ደረሰ። አራትም ደሞ ብቸኛ ስላልሆነ ወደ ብቸኛ ቀየረው። ከዛ 18 ላይ ከደረሰ በኋላ ደሞ ይሄንን በኖርማል አላካፈለው ማለት ነው። ስለዚህ ከዚህ ሁሉ እነኚህ አልፊ ናቸው፣ ሊያሳስቱም ይችላሉ። ይሄኛው ነው ወጥና ስታንዳርድ የተባለው ለምን? የብቸኛ ቁጥሮችን ቅድመ ተከተል ጠብቆ ነው የሚያካፍለው። አያችሁ ይሄ ማለት ለሁለት ቼክ ያደርጋል። ለሁለት እስከ ተካፈለ ድረስ ያካፍላል። ለሁለት እስከተካፈለ ያካፍላል፣ ያካፍናል። ለሁለት እምቢ ሲለው ወደ 3 ይሄዳል። ወደ 3 ይሄዳል። ለ3 ደግሞ እምቢ ሲለው ወደ አምስት ነው የሚሄደው ማለት ነው። ስለዚህ በዚህ ነው የምትሰሩት እናንተ ማለት ነው። ይሄ ከሆነ ቁጥሩን ቀጥ ስትወስዱም አሳስታችሁ እነኝህን ነው የምትወስዱት፣ ቀጥታ እነኝህን ነው የምትወስዱት ማለት ነው። እንዲህ ካደረጋችሁ ግን ምናልባት ልምድ ከሌላችሁ ሊያሳስታችሁ ይችላል። ምክንያቱም አሁን ይሄንን ብቸኛ ቁጥሮቹን መተንተን ነው። እዚህ ጋር ብቸኛ ብቸኛ ብቸኛ የሆኑትን እንደዚህ ስትወስዱ አያሳስ ይሄኛው ግን አያችሁ እንደዚህ መስመር ማድረግ ይሄም እንደዚህ መስመር ማድረግ ነው እና ብቻ እናንተ መክራችሁ በዚህ ብሰሩ ለላ እንደዚህ ኤል ነገር ይመጣል። ቀነኝ መጨረሻዎቹ መውሰድ ነው ማለት ነው። ይሄንን ይመስላል። በዚሁም ደግሞ እስቲ እን ይሄንኛውንም አሁን ይህኛውን ደግሞ ስናይ እንዳልኳችሁ በዚህ ባይሆን በዚህ ባይሆን፣ አሁን ይህንን በዚህ መንገድ እንቀይርና መቶ ሰማንያ ለሁለት ዘጠና ነው ማለት። መጀመሪያ የምንጀምረው ጀምረው በብቸኛ ቁጥር አሁን ከሁለት ነው የምንነሳው። እናነሳው ከሁለት ለሁለት እምቢ ሲል ወደ ሶስት፣ ከሶስት ለሶስት እምቢ ካለ ወደ አምስት፣ አምስት እምቢ ካለ ሰባት፣ እዛም ወደ ደረጃ ያደርሱ ምክንያቱም ሐሳቡን እንድትረዱ ሳይንሱን እንድትረዱ እንድታውቁ ነው እንጂ እንደው የሚያስጨንቅ ጥያቄ አትጠየቁ። በቃ ቴክኒኩን፣ ዘዴው ከገባችሁ ያችን ዘዴ ተከትላችሁ ጥያቄ እንድትሰሩ ነው። አሁን እንደው ለሁለት ስታካፍሉት 45 ይሆናል። ይሄንን አሁን ለሁለት ስለማይሄድ መጨረሻው አያችሁ የአንድ ቤቱ አሁን ምንድነው የአንድ ቤቱ አምስት ነው፣ ለሁለት አይካፈልም? በቃ ወደ ተዘላላችሁ ለሶስት ትሄዳላችሁ፣ ለሶስት ደግሞ ትደምራላችሁ፣ ዘጠኝ ዘጠኝ ለሶስት ይካፈላል። ከዛ ይሄ ለሶስት ስንት ነው 15 አሁንም ለሶስት እንንዳ ውስጥ ለሶስት ስንት ነው አምስት ራሱ ምን ሆነ ማለት ነው አይታችሁ እኮ ነው አሁን ይሄ አያሳስት እያችሁ ይሄ የለ ነው የምታረጉት እንደዚህ ስታረጉ አያሳስታችሁም ስለዚህ እነኝህን ስታበዙ መጨረሻ ላይም እኮ የዚህ መልስ እኮ አንድ ነው አንድ አይነት እኮ ነው አሁን እዚህ ውስጥ ስንት ሁለት አለ አንድ ሁለት ስንት ሶስት አለ አንድ ሁለት አሁን ሁለቶቹን እንቁጠር አንድ ሁለት እዚህ ጋርም አንድ ሁለት ሶስትን እንቁጠር አንድ ሁለት አንድ ሁለት ስንት አምስት አለ አንድ አንድ አንድ ነው እኮ መልሱ፣ ዘዴው ነው የሚለያየው። ስለዚህ ሁለት ቅርንጫፍ ሁለት ዛፍን ከምታደርጉ አንድ ዛፍ ወጥ የሆነ ዛፍ ላይ ቅርንጫፍ እንዲህ እንዲህ እንዲህ ብታደርጉ ይሻላል። ይሄኛው ግን እንዲያደርጋቸው እንደዚህ እንደዚህ እንደዚህ ከዚህም እንደዚህ እንደዚህ የሆነ የተሳሰበ ይመጣል። ይሄ የሆነው ምክንያት ለምንድን ነው የሆነበት? አሁን እዚህ ጋር የጀመረው በምንድን ነው? በተተንታኝ ተተንታኝ ቁጥሮችን ስለተጠቀመ ትላልቅ ተተንታኝ ቁጥሮችን ስለተጠቀመ ነው። ግን ከብቸኛ ቁጥር ከሁለት ከጀመራቸው ይሄውን አያያቸውን እዚህ ጋር ከብቸኛ ቁጥር ከሁለት ነው የጀመረው። በቃ ከሁለት ከጀመረ እንደዚህ ነው። ምንም ቀላል ነው የሚሆነው መንገዱ ማለት የለንም ተረቡት ፈቀነኝን ቁጥሮች ማባዛት ስለዚህ ይሄንን ሲሰበስበውን ሁለት ሁለት ጊዜ ያለ ሁለት ሶስት ሁለት ጊዜ ያለ ይሄው ነው። መቶ ሀያ ደግሞ ይሄው አንድ ሁለት ነው ያለው። ከዛ ሶስት ደግሞ ሁለት ነው ያለው። በርቢስ ሲያስቀምጥ መጨረሻ ሰባት ማለት ነው

ይሄኛውን ደግሞ አስራ ሁለት እንስራው አስራ ሁለት ደግሞ ለሁለት ስድስት ለሁለት ሶስት ስለዚህ ሁለት ራሱን ስንት ጊዜ ነው ያበዛው ሁለት ጊዜ ስለዚህ ሁለት አይለ ቁጥር ሁለት ሲባዛ በሶስት ነው ማለት እንዲሁም ደግሞ 50 50 ስንሰራ ደግሞ ሀምሳ በሁለት 25 በሶስት አይሆንም በአምስት 5 ስለዚህ ምን ይሆናል ሁለት ሲባዛ 5 ሲባዛ 5 ነው የሚሆነው ማለት ነው ሲባዛ ይሄ ሁለት ሲባዛ አምስት ሲባዛ አምስት ስንት ነው? ሁለት ሃይለ ቁጥር ሁለት ሲባዛ አምስት ሃይለ ቁጥር ሁለት ነው የሚሆነው ማለት ነው። ምክንያቱም አምስት ራሱን ሁለት ጊዜ ስላባዛ። እንዲሁም ደግሞ 84 84 ደግሞ ምን ይሆናል? 84 በሁለት አርባ ሁለት ነው የሚሆነው፣ በሁለት ሀያ አንድ ነው የሚሆነው። አሁን ሁለት ላይ ጨርሷል፣ ምክንያቱም መጨረሻው ተጋማሽ ስለሆነ። ይሄ ደግሞ በሶስት ደግሞ ሰባት።